ሰላም አለይኩም ወረህመቱላሂ ወበረከቱ። የተከበራችሁ የተወዳችሁ ውድ የቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። በያላችሁበት በየዓለም ዳርቻ ሰላም እና ፍቅር ከመኘሁላችሁ፣ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። ነባርተኞች ደግሞ ቪዲዮን በላይክ ከጀመሩ ማለት ነው እና ዛሬ

ሁላችሁም አንዳንዶቻችሁ፣ ኑሮ ፈራን ኢትዮጵያ ኑሮ ኑሮ ተወዷል። ማ እኔ ትናንትና ውሃ አልከፍልም ማለት ነው መቶ ሰባ ብር ሲለኝ ማለት ነው ወላሂ ዲነግኩ እንደ አልተጠ እኔ ብቻ ነኝ ግቢ ውስጥ ያሉት እንደ መቶ ሰባ ብር ይቆጥረዋል አልኩት። ከዛ ኑሮ እኮ እየጨመረ ነው እና ቢጨመር ሳታየኝ ሀዲያ እኛስ ምን እናርግና ምናምን ስለው እናንተም እኮ መሰሩ ስለ እየጨመረ ነው የሚሄደው አለና አሁን ስለ እዛ አሁን የመዳም ቀሞች አሉ። ብዙ ብዙዎች ሀገራቸው መግባት አይፈልጉ እና ደግሞ አንዳንዶች ምን ይዘን እንውጣ ምን ይዘን

እና ፋር በባህር ልሄድ እያለ ነው። ምን ተፈራ? እኔ ደግሞ ባህር አትይ በባህር ካባድ ነው እያልኩ ነው። በነገራችን ላይ ወንድሜ ነው፣ በጣም ጠንካራ ነው ማለት ነውና፣ በባህር ልሄድ ነው እያለ ነው ማለት በባህር በባህር ጦር ነው ብላችሁ ካስባላችሁ፣ በባህር ከማሰደድ ደግሞ በሕጋዊ መንገድ መሰደድ ይሻላል ብዬ ነው ማስበው ለራሴ ነው ማለት ነው። እና እናንተ ምን ትላላችሁ? እና እሷን ልሄድ ነው እያለ ስለሆነ፣ ይሄ ደሞ አትሂድ በባህሩ መሄድ ስኛ ምን ይልናል? ከዛ የተወሰነ ነገርም ቀብኒ ሀገራችን ላይ መረጋጋት የምንሰራበት አዎ። አይ በሕጋዊ መንገድ አይፈጥንም፣ በጣም ይቆያል፣ በጣም ይቆያል። በሕጋዊ መንገድ ቢያንስ ያለውን ነገር ሞትም በተሻለ መጠን እንግዲህ ያው እዚህ ሀገርም ኖሮ ከጁራ ቢሆንም ለሌለው ሰው ያው የለውም። ስለዚህ ለሞከር አስቤያለሁ እላቸዋለሁ። እስኪ ከእናንተ ጋር ዛሬ ሰው ሻራ ይባላሉ ብዙ አይፈልጉም አይወዱም። እስኪ እንዲያው ጠይቋቸው። እንደዛ ነው ማለት ነው። ሹጆች ይይት እና እንግዲህ ያው መምጣት የፈለጋችሁ ኢንሻአላህ ኑቶሩ አለ መሰለን ያው እንዲያመቹ ትኖራላችሁ፣ እንደ ቤታችሁ ማለት ነው፣ ደቀብላችሁ ትኖራላችሁ። የሰው ልጅ እንደ ጎረቤቱ ነው እንጂ እንደ ቤት ነው እንጂ እንደ ጎረቤቱ አይኖርምና ማለት ነውና ይሄን ይመስላል። በቀጣይ ደግሞ ባዳዲስ ቪዲዮዎች እንደዚህ በወሬ ብቻ ሳይሆን ቁም ነገር አዘል በሆኑ ነገሮች እንመጣለን ማለት ነው እና ሻሐረብ ጣላርክኝ አስተዋውቃችሁ ደ ሚስቴ ደግሞ ፈልጉለት ሚስት እያለ ነውና፣ አሁን ማለት ነው ወደ ኮምቦሻ ዘልቃለሁ እያለ ነውና፣ በጣም ኮምቦሻን በጣም ይወዳል። እንግዲህ የኮምቦሻ ልጆች ማለት ነው፣ እንዳያመልጣችሁት በደንብ አድርጋችሁ ማለት ነው። የኮምቦሻ ልጆች ማለት ነው፣ እንዳያመጣ በጣም ነው። በነገራችን ላይ ፀባይ ያለው ፀባየኛ

ብዙ ጊዜ ጋዜጣችን ማን ጋር እንመሳሰላለን? ማን ጋር እንመሳሰላለን? እስቲ ወቁ። በነገራችን ላይ ደረሳ ነው እንግዲህ ያው ሴቶች ተፍ ተፍ በሉና ቶሎ አፈፋሉ። ገና ያው እንግዲህ ገና ነው ገና ገንፈል ገንፈል እያደረገ እና ለማንኛውም የእኔ ይመስላል። ብዙ ጊዜ ደግሞ እየሳቅሽ አታውሪ እያላችሁ እና እና ታዲያ ካልሳቅ በዚህ በኑሮ ውድ እንዴት ልሆን እናንተ እናንተ ጋር ወጥቼ ልሳቅ እንጂ ማለት ነው። ስለዚህ ይመስላል እራሱ አለውኝ። በነገራችን ላይ በቀጣይ ቪዲዮ ጠብቁን። በጣም በአጭር ቪዲዮ የምንመጣው ወላሂ ቁም ነገር አዘል መሆን እንግዲህ፣ ሶስታችንም አዋቅረን ስራ ልንጀምር አስበናል እና

ያው ግዴታ ነው። ማለት ነው ማለት ነው። ከየት አባቴ አምጥቼ ነው እምትሰጣት? ከየት አባቴ አምጥታ ነው እምትገበየው? በጣም እና በአዲስ ቪዲዮ እስከምንገናኝ ባይ ማሰላማ ነገር እስከዚያ እናንተም ሰብስክራይብ